ሰላም ጤና ይስጥልን። በመላው ዓለም የምትገኙ ኢትዮጵያንና ኤርትራውያን ሰላምታችን በያላችሁበት ድረስ እያልን ከማራናታ ሚዲያ ብትሰማቸው ጠቃሚ ናቸው ብለን ያልናቸውን መረጃዎች አጠናክረን ይዘን መጥተናል። እስከ መረጃዎቻችን ፍጻሜ ድረስ አብሮነታችሁ አይለየን እያልን ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን በመጫን አዳዲስና ወቅታዊ ሰሞነኛ መረጃዎችን በትኩሱ እንዲደርሱ ያደርጉ ስንል ወደ ቀዳሚ መረጃችን አለፍን። ታዋቂውና የወንጌል አገልጋይ የሆነው የወንድማችን የፓስተር ሳሚ አባት አስተላለቃ ጌታቸው ወልደ ሚካኤል እንደ እግዚአብሔር ፍቃድ ወደ ጌታ ሄደዋል። በተወለዱበት በሆሳና ከተማ ከወዳጅ ዘመዶቻቸው፣ ከቤተሰቦቻቸው፣ ከቤተ ክርስቲያን መሪዎች ምእመናንና የሆሳና ከተማ ነዋሪዎችና ከተለያዩ ዓለም ክፍሎች የመጡ በርካታ ወዳጆች ጋር የቀብር ሥነ ሥርዓቱ ተፈጽመዋል። ማራናታ ቲዩብም ለፓስተር ሳሙኤል ጌታቸውና ለቤተሰቦቻቸው ለወዳጅ ዘመዶቻቸው መጽናናትን ይመኛል። በዴሞክራቲክ ኮንጎ ጎማ ከተማ አብያተ ክርስቲያናት በጦርነት መካከል ማገልገላቸውን ቀጥለዋል። ቅርቡ ኤም 23 አማጽ ቡድን ከሀገሪቱ መንግስት ጋር ሲያደርግ የነበረውን ጦርነት ሁለት ሚሊዮን ዜጎች የሚኖርባትን የጎማ ከተማ መቆጣጠሩ ይታወሳል። በተካሄደው አውዳሚ ጦርነትም እስከ 3000 የሚጠጉ ዜጎች ሕይወታቸውን አጥተዋል። በጦርነቱ ምክንያት ወላጆቻቸውን ያጡ ልጆች በየጎዳናው የወዳደቁ አስከሬኖችን መመልከት፣ የአካባቢውን ደህንነት የሚያስጠብቅ ፖሊስ አለመኖር፣ መሰረታዊ አገልግሎቶች መቋረጥ የጎማ ከተማን በቀናት ውስጥ ሲኦል አድርጎታል። በዚህ ሁሉ ሰቆቃ የጎማ ክርስቲያኖች እሁድን በቤተ ክርስቲያን ተሰብስበው ከማመስገን አላገዳቸውም። አሁንም ቢሆን በሚሊዮን የሚቆጠሩ ሰብአዊ እርዳታ የሚፈልጉ ዜጎች በከተማዋና ቅርብ ባሉ በከተማዋ ከሚደረገው የሰብአዊ እርዳታ ይልቅ ወንጌል ትልቅ ለውጥ እያመጣ እንደሚገኝ የአካባቢው አገልጋዮች ተናግረዋል። በተለይ ታዳጊ ሴቶች በተደጋጋሚ በሚደፈሩበት በዚህ ክፉ ቀናት ውስጥም እግዚአብሔር ይመስገን የሚሉ መዝሙሮች ይዘመራሉ። ለተጎጂዎች የአካባቢው ክርስቲያኖች አስፈላጊውን ሁሉ ቁሳዊ አካላዊና መንፈሳዊ እገዛ እያደረጉ ይገኛሉ። በጦርነት በምትናወጠው ዴሞክራቲክ ኮንጎ ጎማ ከተማ ወንጌል ለህዝቡ ተስፋ ሲሆን፣ ቤተ ክርስቲያን አመፅን ስትቋቋም፣ በዚህ ምስቅልቅል ወቅት ክርስቲያኖች ክርስቶስን እያሳዩ ነው ሲል የዘገበው ሲዲአይ ነው። በካናዳ ጸብ ለማገላገል ጣልቃ የገባው ኤርትራዊ ተገደለም። የካልጋሪ ፖሊስ እንደገለጸው ባለፈው ሳምንት ሰኞ ዕለት ምሽት ላይ በአንድ ሬስቶራንት ውስጥ በሁለት ሰዎች መካከል አለመግባባትና ጭቅጭቅ ይፈጠራል። ይህ ግጭትም ተስፋብቶ እዚያው የነበሩ ሰዎችን ሁለት ቦታ ተካፍለው ድብድብ ውስጥ ይገባሉ። በዚህ ወቅትም የ24 ዓመቱ አዶናይ ተክሌ ጸቡን ለማገላገል መሃል ይገባል። ይሁንና ድንገት ጭንቅላቱን ሊመታ ችሏል። ፖሊስ ጨምሮ እንዳስረዳው ጓደኞቹ አዶናይን ይዘው ወደ ቤቱ ከወሰዱ በኋላም ለቤተሰቦቻቸው ያስረክቡታል ቤቱ ከገባ ከተወሰነ ደቂቃዎች በኋላ ግን መናገር መንቀሳቀስ ባለመቻሉ ሆስፒታል እንዲሄድ ይደረጋል። በሆስፒታልም አንድ ቀን እንኳን ሳይቆይ ሕይወቱ ማለፉን እንደተገለጸ ያስታወቀው ፖሊስ ለሞት ያበቃው ጭንቅላቱ ላይ ያጋጠመው ጉዳት መሆኑን አስረድቷል። እናቱ መዓዛ ተክለ እንደተናገሩት የመጀመሪያ ልጃቸው የሆነው አዶናይ ሁሌም የሚያስብላቸውና መላ ቤተሰቡን የሚረዳ ነበር። ወንድሙ ዳን ተክለ ደግሞ ለአዶናይ ሞት መንስኤ የሆነውን ምክንያት ማንነቱን እንደሚገልጽ አስረድቷል። ሲናገርም አዶናይ በወቅቱ ድብድቡን ለማስቆም ጥረት እያደረገ ነበር፣ ሁኔታውን ለማረጋጋትና ለማገላገል እየሞከረ ነበር ካለ በኋላም ያደረገው ትክክለኛ ነገር እንደነበር ጠቅሷል። ሌሎችን ለመርዳት ምን ያህል ርቀት እንደሚሄድ የሚገልጽ እንደሆነም አስረድቷል። በዚህ ድንገተኛ ግድያ በካልጋሪ የሚገኘው የኤርትራ ኮሚኒቲ ድንጋጤ ውስጥ ገብቷል። ይህ በእንዲህ እንዳለ የካልጋሪ ፖሊስ በዚህ ጉዳይ ላይ ምርመራውን እያከናወነ ሲሆን በዕለቱ ሲደባደቡ የነበሩትን ኤርትራውያን ቃል ተቀብሏል። ከዚህ ግድያ ጋር በተያያዘ ዳውት ደስታ ዮሴፍ የተባለ የ24 ዓመት ኤርትራዊ በቁጥጥር ሥር ውሏል። ዳውት በቀረበበት ሰው የመግደል ክስም ነገ ማክሰኞ ፍርድ ቤት እንደሚቀርብም ሲንን ዘግቧል።

ግን ማንም ዶክተርን ሊያናግረኝ አልቻለም። የሆነ ቆሎና እንኳን እንትን ይሉናል ወይ ቢያንስ እንኳን የሆነ በ የሆነ ነገር ብቻ ጥብቄ፣ በቃ ብቻ የሆነ ነገር ጥብቄ ነበረ። በሰዓቱ ከዩጭፋ ጋር እንትን ካልም በኋላ በጣም ተገለልን። በጣም አይሆኛ ተገለልን እና እኔ እንደዚህ አልነበረ አልመሰለኝም ነበረ መጀመሪያውም። ማለት ወንድሜ ምስክርነት በሰጠ በሁለተኛው በአንደኛው ሳምንት ከቻርች አቆማለሁ። ከሁለተኛው ሳምንት በኋላ ተመልሼ ድጋሚ ይዤ እሄድኩኝ። እንሂድ ግን ያው ቪዲዮ ላይ የገነንኩትን አይደል ለእኔ እንጂ ለሱ ቦታ ዳ አንተ የወሰድካቸው ልጆች በሙሉ የህይወታችን የመመሰቃቀል ምክንያት አንተ ነ ምክንያቱም፣ ቴዲ ጋ ብትመጣ የተደረገለት ነገር አልነበረም። ወጣ ጥሎ ጭራሽ ምን ተደረገ? ከሰራው ተባረረ፣ መኪናው ተወሰደበት። መኪና የነበረው ልጅ፣ ቤታ የነበረው ልጅ መኪናው ተወሰደበት፣ ወጣ ጎዳና ልጅ እና ከምንም በላይ ያችን የማርያም ቲሸርት አውልቆ መድረክ ላይ መጣሉ ደግሞ ተዉ። እሱ አስቦት አይደለም የማርያምን ቲሸርት የጣለ የመጀመሪያም፣ የማርያምን ቲሸርት ነው የለበሰው እንኳን የሰው ልጅ ጠንቋይ እንኳን እንደዚህ አያደርግም። እንዴት እንደዚህ ታደርጋለ? ተብሏል ወንድሜ ሲሞት ከተሰሙኝ ስሜቶች አንዱ ባለቤት ውስጥ ትል የተሰማኝ ስሜት አልተሰማኝም። በሳምን በሳምንት ሺህ አምስት ይላክል ነበረ እንትና ጩፋው በቃ ገብቼ ታነኩኝ። በቃ በቃ በጣም መሪና ገብቼ ታነኩ። በህይወቴ ከሚቆጨኝ ታሪክ ውስጥ አንዱ ሃይማኖት ውስጥ መግባቴ በጣም ቆ

አሻግሮኛ በክንዱ ደግፎ፣ አምር ካለው ይሄንን የድል ጌታ በማን በምን ማይረታ፣ ማዕበሉን ወጀቡን አሳልፎ አሻግሮኛ በክንዱ ደግፎ የተከበራችሁ የክርስትና ወራት በኋላ ደግሞ ስወጣ ስወርድ እንትና ተተናኮለኝ እንትና። የተከበራችሁ ውድ ቤተሰቦቻችን ብትሰሙት የተገባ ነው ብለን በዚህ ሰዓት ወደ እናንተ ያደረስነው መረጃ ይህንን ይመስላል። ስለ አብሮነት ቆይታችሁ ከልብ እናመሰግናለን። በሌላ መረጃ ድጋሚ እስከምንገናኝ ሰላም ጤና ያብዛልን እያልን ለቻናላችን አዲስ የሆናችሁ ሰዎች በሌላ ጊዜ በአዳዲስ መረጃዎች እንገናኝ ዘንድ ይህንን ቻናል ሰብስክራይብ፣ የደወል ምልክቷን በመጫን ወቅታዊና ሰሞነኛ መረጃዎችን ይከታተሉ ስንል በአክብሮት እንጠይቃለን። ቸር ሰንብቱ።